እንግዲህ የዛሬዋ ባለታሪክ ተውልዷ አዲስ አበባ ነው፣ ተወልድ ያደጋቸው አዲስ አበባ ነው። ከቤተሰቦቿ ጋር ነበር የምትኖረው እና ትምህርቷን እንደጨረሰች ሜክሲኮ አካባቢ ወረድ ብሎ መሳሪያ ማምረቻ ነው የሚባለው መስሪያ ቤት ነበረ፣ በጣም ብዙ ሰራተኞች የነበሩበት መስሪያ ቤት እና እዛ ነበረ የምትሰራው እና እቺ ልጅ ይዛ እየሰራች ክረምት ክረምት ሲሆን ግን በጣም ሀብታም የሆኑ የክርስትና እናት አሏት። ክርስትና እናቷና የክርስትና እናቷ አባል ልጅ የላቸው መሀን ናቸው። ሆቴል ውስጥ ተቀጥረው የሚሰሩ ብዙ አገልጋዮች አሉ። ከነዛ ውስጥ ግን በተለይ አንደኛዋ ረጅም ዓመት እዛ ቤት ውስጥ ስላገለገሉ እዛው ቤተሰብ ሆነው ኃላፊነት ተሰጥቷቸው ቁልፍ ተሰጥቷቸው ቤቱን ማኔጅ ያደርጋሉ። እኚህ አገልጋይ ከባላቸው ጋር ስለተፋቱ አንድ ልጃቸውን አንድ ልጃቸውን ይዘው እዚህ ቤት ውስጥ ነው የሚኖሩት። ስለዚህ ልጁም እዛ ቤት ውስጥ ነው ያደገው። ይቺ ልጅ ክርስትና እናቷ ጋር ስትሄድ የማይደረግላት ነገር የለም። ለአቅመ ሄዋን ስትደርስ እዛ ቤት ውስጥ ወይም ደግሞ የክርስትና እናቷ ሆቴል የሚመጣ አንድ ደንበኛ ነበር። ያ ደንበኛ መርከበኛ ነው። ከመቀራረባቸው የተነሳ ይቺ ልጅ ክረምት፣ ክረምት ላይ እዛ ቤት ስትሄድ ያያታል፣ ወይ ይፈላልጋሉ። የክርስትና ያ ስለገባቸው እንደም ደስ ነው ያላቸው። እሱን በደንብ ስለሚያውቁት ለአንተማ በትክክል ሚስት የምትሆነ እሷ ነች። ስለዚህ አሁን ግን የሚያጣደፍ ነገር የለም፣ በፍቅረኝነት ትቆያላችሁ፣ ጊዜው ሲደርስ ትጋባላችሁ፣ ወጪያችሁን የምችለው እኔ ነኝ። እዚ ላይ ደርሳሉ። በላ ፍቅረኛ ሞች ይሆናሉ። ነገ ከነጎዲያ ትዳር ትይዛለች። ስለዚህ አሁን የምትሰራበት መስሪያ ቤት ደሞዟ ከእጅ ወደ አፍ ነው። ስለዚህ በዚህ አይነት ሁኔታ ልጄ ልትቸገርብኝ ስለምትችል የሆነ መቋቋሚያ ነገር ያስፈልጋታል፣ ይሉና ከየዋህና ከደግ ባላቸው ጋር ይነጋገራሉ። ባልየውም ፈቃደኛ ነበሩ። ስለዚህ ምን እናድርግላት ሲባል ምንድን ነው የታሰበው? አጠገቤ ሆና እየተቆጣጠርኳት ገንዘቧን እንዳታባክን ስጋ ቤት ቢከፈትላት ጥሩ ነው። ስለዚህ እኔ የሆቴሉ ከምግቡ ውጪ ያለው ገቢ ይበቃኛል፣ መለፋው ለእሷ ነው። አንድ ብቸኛ ልጅ እሷ ነች ነው የሚሉት። ክርስትና እናቷ ቢሆኑ ማለት ነው እነገርኳቸው መሀል ስለሆኑ በዚህ መሃል እዛ ቤት እኝ ሴት አገልጋይ የነበሩት ሴት ረጅም ጊዜ ከልጃቸው ጋር ያገለገሉት ሴት ይህን ሲሰሙ ማጉረምረም ይጀምራሉ። እኛ ሪሜልካችንን እዚህ ቤት ኖረን እንዴት ነው እሷ ከኋላ መተት እንደ አይነት ነገር የሚከፈትላት ነገርና ምቀኝነቱ ተጀመረ ማለት ነው። እሱም ብቻ ማር ለሚያሳሰባቸው አዝማሚያ ያላማራቸው ምንድን ነው እኚህ ሴት እና ባላቸው በሚሞቱበት ሰዓት ላይ የዚህን ሁሉ ሀብት ወራሽ እሷ ልትሆን ትችላለች የሚለው ስጋት ስለበጠበጣቸው መዶለት ይጀምራሉ። ከማ እዛ ቤት ውስጥ ካደገው እና ከሚላለቀው ልጃቸው ጋር የሚመለከታቸው አይደለም። አገልጋይነት ነው የገቡት፣ ግን እድሉን ስለሰጧቸው ታማኝ ስለነበሩ ቁልፍ ተሰጧቸዋል። ፈላጅ ቆራጭ ናቸው። እዛው ነው የሚበሉት፣ እዛው ነው የሚያዱት። ብዙ ነገር የተመቻቸላቸው ናቸው። ነገር ግን ገና ለገና እነዚህ ሰዎች ሲወሱ ሌላ ወራጅ ስለሌላቸው እች ልጅ ትወርሳለች ብለው እች ልጅ ማስወገድ ፈለጉ። ስለዚህ ቀጥታ ምንድነው ያደረጉት ልጁን ወደ ትውልድ ሀገራቸው ይልኩታል እና የሚያስፈልገውን ነገር ምስሏን ፎቶዋን ሄዶ የሚያሰራውን ሰርቶ መጣ ስለዚህ ምንድነው የተፈለገው አንደኛ ከዛ ከመርከበኛ ባለ ዋጋ ወይም ፍቅረኛ ዋጋ እንድትጋባ አልተፈለገም ከተጋባ እኚህ የክርስትና እናት እሱንም ምን ያህል እንደሚያቀርቡት እንደሚያቀርቡት እንደሚወዱት ስለሚፈለግ በእርግጠኝነት ልክ ትዳር ሲመሰርቱ ውርስ እንደሚሰጣቸው አውቀዋል። ውርሱ ደግሞ ምናልባት ሆቴሉ ሊሆን ይችላል። እሳቸው በቁም እያሉ እየተጠቀሙበት፣ እኔ ከሞትኩኝ በኋላ ግን በቃ ውርሱ የሚተላለፈው ለእነዚህ ልጆች ነው ሊሉ ይችላሉ። ግምታቸው ያ ነው። ደግሞ የሆነውም እንደዛ ነው። እንግዲህ አሰርቶ ነው የመጣው። ከዛ በኋላ የልጅት ባህሪ እየተቀየረ መምጣት ይጀምራል። ከተሰራባት በኋላ ማለት ነው። እና ሌላ ጊዜ ሶሽብል ነች፣ በጣም ሶሽብል ነች። አንደኛ ትዳሯ እንዳይሳካ ለማድረግ በቃ እንዳይጋቡ ለማድረግ፣ ሁለተኛ ሰርታ እንዳታገኝ ለማድረግ፣ ሶስተኛ በምንም አይነት ታምር የኝን ሴትዮ ንብረት እንዳትወርስ ማለት ነው እና ምንም ነገር እዛ ጋር እንዳይከፈትላት ባክና እንድትቀር ፈሪ እንድትሆን በራስ መተማመኗ እንዲቀንስ፣ እነዚህ ነገሮች ሁሉ ናቸው የተሰሩባት። እንደዚህ እንኳን ትሪ ይዛ ትሪ ላይ ብርጭቆ አስቀምጣቸው ነገር እንኳን አስቀምጣ ሼክ ያደርግ ጀመር፣ እጇ መንቀጥቀጥ ጀመረ። ብዙ የባህሪ ለውጦች መጡ። ረጅሙን ሰዓት ቤት ውስጥ መተኛ ታዘወተረች። ስራዋ አስጠላት ሆርማት ስራ ነበር ብያቸዋለሁ። የሆርማት ስራዋን እርግፋ አድጋቶችው መና በትባል አይበቃ ስራው አስጠላኝ ነው ያለችው። ነገር ግን ኢኮኖሚካሊ ችግር ስላልነበረ ግድ የለም እስኪያልፍላት ተብሎ ቤተሰብ አላስገደዳትም። አንደኛ ከክርስትና እናቷ ውጭ ያሉት መደበኛ ቤተሰቦቿ የኢኮኖሚ ችግር ስለሌለባቸው በቃ ጦስሽን ተብላ ነው የተቀመጠችው። ጋር ተንቀባራ ነው ያደገችው ያለው ቤተሰብ ውስጥ ነው ያደገችው። ሞድ ግን ከመደበኛ ቤተሰቦቿ ከእናትና ከአባቷ ከወንድሞች አብራ ከምትኖረው በላይ የክርስትና እናቷ በጣም ባለሀብት ስለነበሩ የሀብት ነገር የገንዘብ የገቢ የመኖር ምናምን ነገር አያሳስባትም። ጦስሽን እንደ ምናት የሆነ በተለይ የክርስትና እናቷ ናቸው በቃ አንቺ ካልፈለግሽ እንደፈለግሽ የተባለችው ማለት ነው። የሚገርመው ግን ሌላው ቀርቶ እሳቸው ጋር እንኳን መሄድ አስጠላት። እንደዛ የምትወዳቸው የሚሳሳላቸው ከዛ እሳቸው ግራስ እስኪጋቡ ማንም ይሄንን ያወቀ የለም። ምንድን ነው የተፈጠረው የሚለውን ማንም ያወቀ የለም። ከዛ ወላጅ እናት ግራ ሲገባቸው እኛ ያላወቅነው ህመም ታማ ሊሆን ይችላል የሚለው ሐኪም ቤት ተመላለሰች። ምንም ነገር የለም። ዕለቱ የስቅለት ዕለት ነው። እንደ ልማዷ ከእናቷ ጋር ቤተክርስቲያን ትሄዳለች። የስግደት ዕለት ሰው እየሰገደ ነው። ዕለተ ዓርብ የስ ነው ቅድስተ ማርያም አምስት ኪሎ ያለው ማለት ነው። እየሰገደች በነበረበት ሰዓት ላይ መጨረሻ ላይ ሰግዳችሁ ሰግዳችሁ ልክ ሰዓቱ ሄዶ ሴጣን የሚደበደብበት የሚባለው ሰዓት የለም እዛ ሰዓት ላይ ካህናት ስራቸውን እየሰሩ ምእመናን እየሰገደ ልክ ሴጣን በሚጮበት በሚደበደብበት፣ በሚባለው ሰዓት ላይ ራሷን ትስትና ትወድቃለች። የሰገደች እያለች እናት እና እዛ አካባቢ ያሉ ሰዎች ይደነግጣሉ። ምክንያቱም የሰጋይ ድንገት ነው ራሷን ስታ ጮሃ የወደቀችባቸው። ያፋፍሱና ጥግ ላይ ወስዷታል። ከዛ በኋላ በቃ አሁን የነገርኳችሁ ነገር መንፈሱ ተናገረው። በቃ እስካሁን እስካሁን የተረኩላችሁ እስካሁን የነገርኳችሁ ነገር መንፈሱ አንድ በአንድ የሚገርማችሁ የእኛን ሴትዮ ልጃቸውን ልከው መተት ያሰሩትን ሴትዮ ስም እየጠርሰ እገሌ እግዚአብሔር ይልሽ እያለ ማለት ነው። የልጁን ስም እየጠራ የት ሄዶ ምን እንዳሰራ እንዴት እንዳሰራ ሁሉ ለምን እንዳሰራ ጭምር ትዳር እንዳትይዝ፣ ልጅ እንዳትወልድ፣ ንብረት እንዳትወርስ፣ ደስተኛ እንዳትሆን፣ በራሷ እንዳትተማመን፣ ስራ እንዲያስጠላት፣ ራሷ እንድትጠላ፣ መጨረሻ ላይ ራሷ እንድታጠፋ ይሁን ነበር የተሰራው። ወደ ራሷ ስትመለስ ደንግጣ ዙሪያዋን አየች። የት ነው ያለሁት? ምን ሆኜ ነበር? ምናም የሚለውን ከተናገርሽ በኋላ ከዛ በኋላ ምንድን ነው የሆነ ነገር ከላይዋ ላይ እንደ ልብስ ወልቆ ሲሄድ ይታያት ነበር። ያንን ነው የመሰከረችው፣ የሆነ ነገር ከላይ ላይ እንደ ልብስ ወልቆ ሲሄድ ይታየኛል። ከዛ ወዲያ ሙሉ በሙሉ ነው የተቀየረችው፣ ሌት ከቀን ሰጋጅ፣ ሌት ከቀን ጸላይ፣ ቆራቢ ከዛ አዲስ ሰው እንደገና ፈርሳ ነው የተሰራችው። ማለት ይችላለሁ፣ እግዚአብሔር ሲፈልግ ቀኑ ነው ብሎ ሲያምን እንደገና አፍርሶ ይሰራናል። አብዛኛውን ገንዘብ አንድ ቤተክርስቲያን ላይ ነው ኢንቨስት የምታደርገው፣ ለሌታተኛም ትጸለያለች። ሰላማዊ ህይወት እየኖረች ነው። እኛ ሁሌ የምናስበውና የምናምነው ምንድን ነው? በቃ ህይወትን እኛ ራሳችን ዲዛይን አድርገን እኛ ዲዛይን ባደረግነው መሰረት ህይወት የምትሄድልን ነው። እንደዛ አይደለም። መነሻና መድረሻችን ላይ ሁሌም እግዚአብሔር አለ። እኛ እንዳስብ ነው አለ የምንጓዘው። ስለዚህ ከዚህ ታሪክ ምን እንማራለን ብዬ አምናለሁ በግሌ አንደኛ፣ ሁሌም ልባችን ቅን ይሁን። ቅንነት ነፃ ያወጣል፣ ደግነት ነፃ ያወጣል፣ መልካምነት ነፃ ያወጣል፣ ልበ ንጹህነት የበለጠ ነፃ ያወጣል።